ሰኔ 15 ወይም ጁን 22 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ የዘለላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክ እና ሼር እንዳይረሳ ያለን ወደ ዕለቱ የምንዛሬ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 161 ብር ከ36 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 132 ብር ከ67 ሳንቲም ገዝቶ 135 ብር ከ63 ሳንቲም እየሸጠ ነው። በንግድ ባንክ 131 ብር ከ50 ሳንቲም ተገዝቶ 134 ብር ከ13 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 185 ብር ከ87 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 153 ብር ከ52 ሳንቲም ገዝቶ 156 ብር ከ59 ሳንቲም እየሸጠ ይገኛል። በንግድ ባንክ 149 ብር ከ82 ሳንቲም ገዝቶ 152 ብር ከ82 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 197 ብር ከ26 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 163 ብር ከ31 ሳንቲም ገዝቶ 166 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 156 ብር ከ98 ሳንቲም ተገዝቶ 160 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 117 ብር ከ45 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 97 ብር ከ60 ሳንቲም ገዝቶ 99 ብር ከ55 ሳንቲም እየሸጠ ነው። በንግድ ባንክ 94 ብር ከ26 ሳንቲም ገዝቶ 96 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 104 ብር ከ07 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 86 ብር ከ55 ሳንቲም ገዝቶ 88 ብር ከ28 ሳንቲም እየሸጠ ነው። በንግድ ባንክ 83 ብር ከ71 ሳንቲም ተገዝቶ 85 ብር ከ39 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 22 ብር ከ46 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው 18 ብር ከ51 ሳንቲም ገዝቶ 18 ብር ከ88 ሳንቲም እየሸጠ ነው። በንግድ ባንክ 17 ብር ከ95 ሳንቲም ገዝቶ 18 ብር ከ31 ሳንቲም እየሸጠ ይገኛል። አንድ ፓውንድ በጥቁር ገበያ 216 ብር ከ80 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 179 ብር ከ87 ሳንቲም ገዝቶ 183 ብር ከ47 ሳንቲም እየሸጠ ነው። በንግድ ባንክ 174 ብር ከ49 ሳንቲም ተገዝቶ 177 ብር ከ98 ሳንቲም እየተሸጠ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 526 ብር ከ78 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ87 ሳንቲም እየተመነዘረ ነው። የዩናይትድ አረብ ኤምሬትስ ድርሃምን ወይም የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው 36 ብር ከ60 ሳንቲም ገዝቶ 37 ብር ከ33 ሳንቲም እየሸጠ ነው። በንግድ ባንክ 35 ብር ከ80 ሳንቲም ገዝቶ 36 ብር ከ52 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ95 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ15 ሳንቲም ገዝቶ 36 ብር ከ87 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ06 ሳንቲም ተገዝቶ 35 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 419 ብር ከ77 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 227 ብር ከ71 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 427 ብር ከ97 ሳንቲም እየተመነዘረ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ06 ሳንቲም ሲመነዘር አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ18 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይህን ይመስላል። እስከ መጨረሻው ድረስ እየተከታተላችሁም ስለሆነ ከልብ የመነጨ ምስጋናችን እያቀረብን ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት የጠየቀን ሐሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ በዚያ በቃን። መልካም ጊዜ መልካም ቀን።